ይስጥልን እንደምንቆያችሁ፣ የተከበራችሁ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን ወደ እናንተ እያደረስኩ ሃና መኮንን ከመላይ ስቱዲዮና የስርጭት ባለሙያዎች ጋር በጋራ አብረን ቆይታ የምናደርግ ይሆናል። አብራችሁን ሆኖ ቀዳሚ ወዳደረግ ነው ዜና አልፋለሁ። ባለፉት የለውጥ ዓመታት በተደረጉ የብዝሀ ዘርፍና የሀገር በቀል የኢኮኖሚ ማሻሻያዎች በርካታ ድሎች መመዝገባቸውን በምክትል ርዕሰ መስተዳደር ማዕረግ የገጠር ዘርፍ አስተባባሪ ዶክተር ድረስ ሳህሉ ገለጹ። በመደመር መንግስት እይታ የዘርፎች እምርታ በሚል መሪ መልእክት የሰሜን ሸዋ ዞንና የደብረ ብርሃን ከተማ አስተዳደር የመካከለኛ መሪዎች ስልጠና ተጀምሯል። ስንታየው ኃይሉ በመደመር መንግስት እይታ የዘርፎች ምርታ በሚል መሪ መልእክት የሰሜን ሸዋ ዞንና የደብረ ብርሃን ከተማ አስተዳደር የመካከለኛ መሪዎች ስልጠና ተጀምረዋል። ባለፉት የለውጥ ዓመታት በተደረጉ የብዝሃ ዘርፍና በሀገር በቀል ኢኮኖሚ ማሻሻያዎች በርካታ ድሎች መመዝገባቸውን የነሱት በምክትል ርዕሰ መስተዳደር ማዕረግ የገጠር ዘርፍ አስተባባሪ ዶክተር ድረስ አሉ። በስልጠናው የሚገኙ ሀሳቦችን ወደ ተግባር በማውረድ ለጋራ ተጠቃሚነት መስራት እንደሚያስፈልግ አንስተዋል። ዋናው ድህነትን መፋለሚያ ሜዳ ላይ ያላችሁ አመራሮች የሀሳብ ስንቅ እንዲኖራችሁ እጅ ለእጅ ተያይዘን አልምተን ሀገራችንን አሳድገን ኢትዮጵያ አፍሪካዊት የኢኮኖሚ ተምሳሌት እንድትሆን የማድረግ ግባችንን ለማሳካት በአጠቃላይ ጉዙችን ላይ መመካከር በማስፈለጉ ይህ ስልጠና እንዲዘጋጅ ተደርጓል። የደብረ ብርሃን ከተማ አስተዳደር ተቀዳሚ ምክትል ከንቲባ በድሉ ብሸት በየዘርፉ የተለያዩ ስልጠናዎች እየተሰጡ እንደሚገኙ አንስተው ይህም መሪዎች ተቀራራቢ እውቀት እንዲኖራቸው በማድረግ ለውጡን ለማስቀጠል እንደሚያግዝ አንስተዋል። በአመራራችን መካከል መቀራረብን ለመፍጠር በአስተሳሰብ እንዲሁም ደግሞ ዘርፎች በእውቀት እንዲመሩ የሚያስችል ስልጠና በመሆኑ አካባቢያችንን፣ አገራችንን የብልጽግና ማማ እና የአፍሪካ ተምሳሌት እናደርጋለን የሚለውን ግብ ለማረጋገጥ በእጅጉ የሚያግዝ ስልጠና በመሆኑ ሁላችንም ተሞክሮ በመቀየር እና ትኩረት በመስጠት በሙሉ አቅማችሁ እንድታሳተፉ መልእክት ለማስተላለፍ ነው። ተከታታይነት ያላቸው ስልጠናዎችን ለአመራሮች መስጠት በቻሉ አቅምን በመገንባት የአመለካከት ለውጥ ለማምጣት መልካም ተጽዕኖ እንዳለው ያነሱት የሰሜን ሸዋ ዞን ዋና አስተዳዳሪ መካሻ ለማየሁ ዘላቂ ሰላምን በመገንባት ለሀገር እድገት መስራት እንደሚጠበቅም አንስተዋል። ሸዋን ማልማት በአንድነት ማምራት በሀሳብ ልቆ ማምራት፣ ይህ ከዚህ ስልጠና ተጨማሪ አቅም እናገኛለን። ለባዳና ለባንዳ የብረት አጥር ሆናችሁ የሕዝባችሁ አለኝታ እንድትሆኑ ከፍተኛ ጥሪ ያቀርብላችኋለሁ። የደብረ ብርሃን ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽፈት ቤት ኃላፊ ሰለሞን ጌታቸው የአካባቢ ጸጋን በእውቀት ማልማት አንዱ የስልጠናው ትኩረት መሆኑን አንስተዋል። በመደመር መንግስት እይታ ውስጥ ሆነን የዘርፎቹ እድገትና እምርታ በምን አቅጣጫ መመራት አለበት? ሮድማፓችን ምንድን ነው የሚመስለው? በየአካባቢው ያሉ ጸጋዎችንና ሀብቶችን እንዴት ኤክስፕሎይት አድርገን ማህበረሰቡን ከድህነትና ከኋላቀርነት እንቀይረዋለን? በአጭር ጊዜ ኢትዮጵያ የምታስበውን እድገትና ብልጽግና ለማምጣት በየአመታቱ የሚሰሩ ስራዎች የሚመሩበትን አቅጣጫ ለማመላከት ነው። ከዚያ አኳያ ይሄ ስልጠና በተለይ አመራሩ የሚሰራቸውን ስራዎች በእውቀት ላይ ተመስርቶ እንዲመራ ያደርገዋል። የሰሜን ሸዋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ኤልያስ አበበ ከዚህ ቀደም የተሰጡ ስልጠናዎች በመሪዎች አቅም ላይ በጎ ተጽዕኖ መፍጠራቸውን ገልጸው ለውጥን በዘላቂነት በማስመዝገብ የሕዝብን ተጠቃሚነት ለማረጋገጥ ቁርጠኛ የሆኑ መሪዎችን ማፍራት እንደሚገባም ገልጸዋል። ብልጽግና ባስቀመጣቸው ሕዝብን በሚጠቅሙ ዘርፎች ላይ ሁለንትና የሀገራችንን ብልጽግና ለማረጋገጥ ከሚጠቅሙን ዘርፎች መካከል ዋና ዋናዎቹን አራቱ ከግብርና የኢንዱስትሪ፣ የከተማ ልማትና የቱሪዝም ዘርፎች ላይ ያተኮረን በነዚህ ዘርፎች ላይ ደግሞ በቀጣይ የሚሰራው ስራዎችን በተመለከተም በጋራ ይታያሉ። ለአመራራችን በቂ ግንዛቤ እንፈጥራለን። ከእርስ በርስ ከአካባቢ አካባቢ ልምድ እንዲለዋወጥ ለማድረግ ታስቦ የተዘጋጀ ስልጠና ነው። ስልጠናው እስከ ታህሳስ ሁለት ድረስ ለተከታታይ ዘጠኝ ቀናት የሚሰጥ መሆኑም ተገልጿል። ተቋምን በአሰራርና በስነ ምግባር በማነጽ ከሙስና ለማራቅ ሙስናን ከሚቃወሙ አካላት ጋር በጋራ እየሰራ መሆኑን የኢትዮጵያ ንግድ ባንክ አስታወቀ። ባንኩ ከፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ጋር በመሆን በዋናው መስሪያ ቤት 22ኛውን የጸረ ሙስና ቀን አክብሯል። ራሄል ደመሳው ተጨማሪ አላት። የኢትዮጵያ ንግድ ባንክና የፌዴራል የስነ ምግባርና ጸረ ሙስና ኮሚሽን ሀያ ሁለተኛውን ዓለም አቀፍ የጸረ ሙስና ቀንን አስመልክቶ ትውልድን በስነ ምግባር፣ ተቋምን በአሰራር በሚል መሪ ሀሳብ በንግድ ባንክ ዋናው መስሪያ ቤት ከሰራተኞች ጋር በመሆን በውይይት አክብሯል። በመድረኩ የኢትዮጵያ ንግድ ባንክ ከተቋሙ ሰራተኞች ጋርና ሙስናን ከሚቃወሙ አካላት ጋር በመሆን ሙስናን ከተቋማት ለማራቅ በስራ ላይ መሆኑን የንግድ ባንክ ምክትል ፕሬዚዳንት አቶ ኤፍሬም መኩሪያው ተናግረዋል። ባንካችን ከፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ና ሌሎች ሙስናን ከሚታገሉ አካላት ጋር በመተባበር ሙስናን የሚጸየፉና የሚታገሉ በመልካም ስነ ምግባር የታነጹ ደንበኞቹን ለማርካት የሚተጉ ባለሙያዎችን በማፍራት ረገድ አበረታች ተግባራት በማከናወን ላይ ይገኛል። ባንካችን የሙስናን ምንጭ ለማድረቅ ዘርፈ ብዙ ስራዎችን በመስራት ላይ ይገኛል። በዛሬው እለት ለሃያ ሁለተኛ ጊዜ ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ቃል የጸረ ሙስናን ዓለም አቀፍ ቀን ታሳቢ በማድረግ የተዘጋጀው የውይይት መድረክም ባንካችን ሙስናን ለመታገል ያለውን ቁርጠኝነት አንዱ ማሳያ ነው። ባንኩ ለሰራተኞች የተለያዩ ሙስና ተኮር ስልጠናዎችን በመስጠት ሙስናና ብልሹ ስራዎችን ለመከላከል የሚያስችሉ አሰራሮችን በመዘርጋት ላይ መሆኑንም ፕሬዚዳንቱ ገልጸዋል። ለባንካችን ሰራተኞች የሚሰጡ የሥነ ምግባር ስልጠናዎች በባንካችን ዋና የአመታዊ የስልጠና መርሃ ግብር ውስጥ እንዲያዙ ተደርጎ ሲፈጸም ቆይቷል። በአሁኑ ወቅት የሥነ ምግባር ሥልጠናዎችን ተደራሽነት ለማስፋት ከክፍል ከሚሰጠው ሥልጠና በተጨማሪ በቪዥዋል ወይም ዲጂታል ሥልጠና መስጠትም ተጀምሯል። ከፌዴራል ሥነ ምግባርና ጸረ ሙስና ኮሚሽን ጋር በመተባበር ሥነ ምግባራዊ አመራርነት ለተቋማዊ ተልእኮ ስኬት በሚል ርዕስ የተዘጋጀውን ሥልጠና ካለፈው ዓመት ጀምሮ እየተሰጠ ይገኛል። እስካሁን ይህን የሥልጠና ከፍተኛ የስራ አመራሮች ጀምሮ በተዋረድ ለሁሉም በአመራር ደረጃ ለሚገኙ ሰራተኞችም እየተሰጠ ይገኛል። ግልጽነትን፣ ተጠያቂነትን ለማስፈን ይቻል ዘንድ የባንኩ ሰራተኞች ሀብትና የገቢ ምንጫቸውን ተሻሽሎ በቀረበው የኢትዮጵያ ሀብት ማስመዝገቢያ ሲስተም እንዲያስመዘግቡም እየተደረገ ይገኛል። አሰራሮችን በቴክኖሎጂ በማዘመን ብቻ ሙስናን መከላከል አይቻልም ያሉት የጸረ ሙስና ኮሚሽን ተወካያቷ አለማየሁ ዘሪሁን ሙስናን መከላከል የሚቻለው በቴክኖሎጂ የዘመነውን የተቋማትን ሰራተኞች አእምሮ በስነ ምግባር ማነጽ ሲቻል ነው ብለዋል። የስነ ምግባር ጉዳይ፣ የሙስና ጉዳይ በአንድ ቀን በዓል ተከብሮለት በዚያ የሚጠናቀቅ አይደለም። ዋነኛ መከላከያ ዘዴ ያለው የሰው ልጆችን ወይም የተቋማት ሰራተኞችን በስነ ምግባር ማነጽ ሲቻል ነው ማለት እንጂ፣ ቴክኖሎጂው በራሱ ኮራፕት ያደርጋል። ቴክኖሎጂውን የሚያንቀሳቅሰው የሰው ልጅ ስለሆነ ማለት አእምሮ ነው። አእምሮ አንድ የሆነውን አእምሮ ማስተካከል ነው የሚሻለው ማለት ነው። እሱ ሲለማ የተባለውን ችግር በአግባቡ መቅረፍ ይቻላል እና አንደኛው ትኩረታችን ስነ ምግባር ግንባታ የሚለው ላይ ትኩረት እንድንሰጥ ነው የስነ ምግባር ግንባታ አንደኛ ተቋማዊ እናደርገዋለን ሁለተኛ ግለሰባዊ እናደርገዋለን ማለት በመድረኩ የኢትዮጵያ ንግድ ባንክ የመዘገበውን የማኔጅመንት አባላቶች ሀብት ለፌዴራል ጸረ ሙስና ኮሚሽን አስረክቧል በደብረ ብርሃን ከተማ የአካል ጉዳተኞችን ኢኮኖሚያዊ ተጠቃሚነት ለማረጋገጥ መልካም ስራዎች እየተሰሩ መሆኑን የአማራ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ገለጸ። የአካል ጉዳተኞች ቀን ክልላዊ ማጠቃለያ በደብረ ብርሃን ከተማ በተለያዩ ዝግጅቶች እየተከናወነ ይገኛል። ስነ ጊዮርጊስ ከበደ ተጨማሪውን ይዟል። እንደ ደብረ ብርሃን ከተማ አካል ጉዳተኞች ፌዴሬሽን ማህበራት መረጃ በከተማ አስተዳደሩ ከ19 ሺ በላይ አካል ጉዳተኞች ይኖራሉ ተብሎ ይታሰባል። ይሁን እንጂ በተለያዩ ማህበራት ውስጥ ታቅፈው የሚገኙት ከ1500 የማይበልጡ ናቸው። ከዚህ ጋር በተያያዘ በማህበራት የተደራጁ አካል ጉዳተኞች ግን በተለያዩ ኢኮኖሚ ማስገኛ ዘርፎች ላይ ተሰማርተው ራሳቸውና ቤተሰቦቻቸውን እንዲጠቅሙ እየተሰራ ይገኛል። በዚህም በደብረ ብርሃን ከተማ የአካል ጉዳት ማህበራቶች በተለያዩ ዘርፎች ተሰማርተው የሚሰሯቸው ያሉ ስራዎችን በሚመለከት የክልል ከፍተኛ አመራሮች በተገኙበት ምልከታዎች ተካሂደዋል። በዚህ ውስጥ የተመለከትነውና አንዱ ጥሩ ነገር መንግስት ለአካል ጉዳተኞች የሰጠውን ትኩረት ተገንዝበናል። በሶስቱም ባየናቸው ቦታ ላይ የመስሪያ መሸጫ ቦታዎችን በመስጠት በኩል መነሻ ካፒታል ብድር በማመቻቸት መንግስታዊ ያልሆኑ ድርጅቶችም በዛው በተመሳሳይ ድጋፍ በማድረግ ቴክኒካል ስልጠናዎችንም ጭምር በመስጠትና ና እነሱ ጠንካራ አደረጃጀት ሆነው በራሳቸው እችላለሁ የሚል መንፈስ ይዘው እየሰሩ ራሳቸው እንዲቀይሩ ለሌላም ጭምር አርአያ የሚሆኑበትን ሁኔታዎች ተመልክተናል። ማለት ማህበራቱ በከተማ አስተዳደሩ የተደረገላቸው ባሉ ድጋፎች ውጤታማ ለውጦችን እየተመለከቱ እንደሆነም አንስተዋል። ሰርተው መለወጥ አለባቸው ከልመና መውጣት አለባቸው። ድህነት ማስወገድ አለባቸው። እስከ መቼ ልመና በሚል ነገር ይህን መሬት ሰጥቶናል ማለት ነው። በተለያዩ ነገሮችም እየረዳን ይገኛል። አካል ጉዳቶች እኩል ተጠቃሚ መሆን አለባቸው ማለት ሁሉም መስማሳ ናቸው። ቦታ ተጠቃሚ አድርጎላል ከተማ አስተዳደራችን ማለት ይህንንም ትልቅ ምስጋና ማድረግ እንፈልጋለን። ዋናው ነገር ግን ይቺ መሬት ወደ ህጋዊ ካርታ ማግኘት አልቻለም። ላርጎ እናመርታለን። ከላርጎ ምርት ተጨማሪ የበርበሬ መደለዝ፣ የቺፕስ እንጀራ መጋገር አሁን በቅርብ ቀን የሚጀመር ያው እቃው ተሟልቷል። እነዚህን እየሰራን እንገኝ። አካል ጉዳተኛ ጠባቂ ብቻ ሳይሆን ለማህበረሰቡ ራሱ አገልጋይ መሆናችን እንዲታወቅልን ነው የምፈልገው። ባሎቻችንንም ደግሞ ከዚህ ከችግር ለማላቀቅ ነው። ሽማግሌዎች ናቸው በብዛት ከልመና ለማዳን ያው ሲታመሙ እናሳክማለን እስከ ማሳከም ድረስ እንግዳለን። ቤት ውስጥ የቀሩ አካል ጉዳተኞች ወደ አደባባይ እንዲወጡና በኢኮኖሚ ተጠቃሚ እንዲሆኑ በማድረግ ረገድ ምን እየተሰራ ነው ስንል የቢሮውም ምክትል ኃላፊ ጠይቀናል። በአካል ጉዳተኛ ዙሪያ ላይ በራሳቸውም እና በተሰራው ስራም አመለካከታቸው ተቀይሮ ሰርተን እንደ ማንኛውም ሰው መለወጥ እንችላለን የሚሉ አካል ጉዳተኞች ወጠው በአደረጃጀት ተደራጅተው በተለያዩ ስራዎች ላይ ራሳቸውንም ሀገርንም እየጠቀሙ ያለበት ሁኔታ አለ። በሌላ መንገድ ብዙ ስራ የሚጠይቀው በአመለካከት ደረጃ ያልተቀረፈው አካል ጉዳተኛ መሆን እንደ ነውር የሚታይበት የሆነ በቤተሰብ እንደመጣ ተደርጎ የሚታይበትና ተገልለው በመኖሪያ ቤት ውስጥ የሚኖሩ በርካታ አካል ጉዳተኞች አሉ። መንግስት የሚሰራው ስራ እንዳለ እንደተጠበቀ ሆኖ። ማህበረሰቡ አካል ጉዳተኞች እንዲወጡ እንደ ማንኛውም ሰው ሰርተው መኖር እንደሚችሉ አመለካከት መቀየር፣ ማስተማር፣ ማስገንዘብ በሁላችንም በኩል ይጠይቃል። በአለም አቀፍ ደረጃ ለ34ኛ ጊዜ በሀገር አቀፍ ደረጃ ለ33ኛ ጊዜ ሲከበር የቆየው የአካል ጉዳተኞች ቀን ክልላዊ ማጠቃለያ በደብረ ብርሃን ከተማ በተለያዩ ሁነቶች እየተከናወነ ይገኛል። በሰሜን ሸዋ ዞን ከ50 ሺ ሄክታር በላይ መሬት በመስኖ የሚለማ መሆኑን የዞኑ ግብርና መምሪያ ገለጸ። በመስኖ ከሚለማው መሬት ውስጥ 22000 ሄክታር የሚሆነው በትራክተር ታግዞ በበጋ መስኖ ስንዴ ይሸፍናል ብሏል መምሪያው። በሰሜን ሸዋ ዞን ሲያደብርና ዋዩ ወረዳ ዞናዊ የበጋ መስኖ ስንዴ ልማት ማስጀመሪያ መርሃ ግብር የክልልና የዞኑ የስራ ኃላፊዎች በተገኙበት ተጀምሯል። ዝርዝሩ የበላይ ተስፋዬ ነው። በሰሜን ሸዋ ዞን ሲያደብርና ዋዩ ወረዳ ከ1900 ሄክታር በላይ በመስኖ የሚለማ እንደሆነ መረጃዎች ያመላክታሉ። ከ1600 በላይ የሚሆነው በበጋ ስንዴ መስኖ የሚለማ ነው። በዚህ ቅብል ያገኘናቸው አርሶ አደሮችም በበጋ ስንዴ መስኖ ለማልማት ዛሬ የማስጀመሪያ መርሃ ግብሩን እያካሄዱ አግኝተናቸዋል። ከምርታማነትም አንጻር የተሻለ ምርት እንደሚያገኙ ነው አርሶ አደሮቹ የነገሩን። ያው ከዚህ ላይ ሁለቴ ነው የሚመረተው፣ በአመት ሁለት ጊዜ እናመርታለን። በጣም ጥልቅ ምርጥ ነው። ድንበኛ ውጤት እያገኘ ነው ያለ እየተለወጥንም ነው ያለ ነው ህብዙም እየተለወጠ ነው ያው እንደሚታይ ቆርቆሮ ብቻ ነው ቤቱ የሚሆነ። በበጀት ዓመቱ የመስኖ ልማትን በኩታ ገጠም እርሻና ሜካናይዜሽንን በመጠቀም የተሻለ ምርት ለማግኘት እየተሰራ እንደሆነ የሰሜን ሸዋ ዞን ግብርና መምሪያ ኃላፊ ታደሰ ማሙሻ ተናግረዋል። በበጋ እስከ 50 ሺህ ሄክታር መሬት ለማልማት ዘንድሮ የያዝነው 2 ሚሊዮን ኩንታል ስንዴ የማምረት ቅድቅ ይዘ ነው እየተንቀሳቀስን ያለነው። ይሄ ክላስተር ብቻ ወደ 273 ሄክታር ገደማ ነው የሚፈጀው። በአጠቃላይ በወረዳው እስከ 1600 ሄክታር የሚዘራ ፖቴንሻል ያለውና ለዚህ ዝግጅት እያደረገ ያለው ወረዳ ነው። ዛሬ እንግዲህ ዞናዊ የመስኖ ስንዴ ማስጀመሪያ በዓል ነው እያደረገ ነው ያለ ነው ያብቹና እኛ አርሶ አደሮች የእኛ አርሶ አደሮች ዛሬ በተመሳሳይ ቀን ነው ዘር እያካሄዱ ያሉት እዚህ ክላስተር ላይ። የአንድን አካባቢ በሰላም ቀጠና ውስጥ ማቆየት ምን ያክል አስፈላጊ ዋጋ እንዳለውና ይህንንም በቀጣይነት ማስቀጠል እንደሚገባ የሰሜን ሸዋ ዞን ብልጽግና ፓርቲ ጽሕፈት ቤት ኃላፊ ኤልያስ አበበ ተናግረዋል። በአካባቢው ሰላም በመሆኑ ምክንያት አርሶ አደሮቻችን እንደ ልብ የግብርና ልማት ስራቸው ማከናወን ይችላሉ። ከወረዳ እስከ ቀበሌ ያለው አመራርና ሙያተኛ ተጋግዞ በአርሶ አደሩ ማሳ ላይ ውሎ ማደር ይችላል። ይሄ የሰላምን ጥቅም ነው የሚያሳየን። አካባቢው በጣም ሰላም ነው። ሁሉ ሁሉም ቀበሌዎች የሚያስተዳድር ወረዳ ነው ሲያደብር። በዚህ ረገድ አካባቢው ሰላም በመሆኑ ምክንያት በጋ መስኖ ስንዴ እንደ ልብ ይለማል። የግብርና ባለሙያዎች ሙያቸውን በአግባቡ መሬት ላይ ከአርሶ አደሩ ጋር ተግባራዊ ያደርጋሉ። ስለዚህ የሰላምን ጥቅም ነው ዛሬ እያየን ያለ ነው ማለት። ስለዚህ አካባቢያችን ሰላም ማድረግ፣ ህዝባችን እንደ ልቡ ሰላም ማድረግ፣ ለድህነትን ሰርቶ ለማሸነፍ ለብዙ አካባቢዎች ትምህርት የሚሰጥ ነው። አካባቢዎች ሰላም ከሆኑ፣ ቀበሌዎች ሰላም ከሆኑ፣ መንደሮች ሰላም ከሆኑ ሁሉም የልማትም፣ የመልካም አስተዳደር ማህበራዊ ልማትም፣ የኢኮኖሚያዊ ልማትም ስራ ሁሉም ስራ ይሰራል፣ በጥሩ ሁኔታ ይሰራል፣ ተግባራዊ ይደረጋል። በአካባቢው እምቅ አቅም አለ። ይህንን አቅም በቀጣይ ማማጦ መጠቀም እንደሚገባ የሰሜን ሸዋ ዞን ዋና አስተዳዳሪ መካሻ ለማየሁ ተናግረዋል። ከፖቴንሻላችን አኳያ ከተወሰደ ከዚህም በላይ መሄድ እንችላለን። ግን ከባለፉት ዓመታት ልምምድ በተለይ ስንዴ በበጋ መስኖ ስንዴ የማምረት ስራችን ተጨባጭ ውጤት አምጥቶ ነው ያገኘ ነው። ይሄ ወደ መላ የሸዋ አርሶ አደሮች እንዲሰፋ ልምድ የወሰድንበት ነው። በዞን ደረጃ በበጋ መስኖ ስንዴ ማስጀመሪያ መርሐ ግብር ላይ የተገኙት በምክትል ርዕሰ መስተዳደር ማድረግ የገጠር ዘርፍ አስተባባሪ ዶክተር ድረሳሉ በዚህ አካባቢ የአግሮ ፕሮሰሲንግ አቅምን መፍጠር እንደሚቻል ማሳያ ተደርጎ መወሰድ አለበት ነው ያሉት። እንደዚህ ወደ መካናይዜሽን እንዲገባ ማድረግ የጀግና ሙያተኛና አመራር ልፋት ውጤት ስለሆነ በቅርብ አመት ውስጥ ይሄ ወረዳው በራሱ የአግሮ ፕሮሰሲንግ ኢንዱስትሪ ማሰብ አለበት። በክላስተር እንዲያመርት አደረግ ነው ሰው ይሄ ክላስተር እርሻ ወደ ካምፓኒ እየተቀየረ ቀጣይ አነስተኛ የአግሮ ፕሮሰሲንግ ኢንዱስትሪዎች ወረዳ ላይ እንዲከፈቱና ቫሊው አድ እያደረግነ እሴት እየጨመርነ አርሶ አደሩ ለምርቱ በተሻለ ደረጃ ተጠቃሚ እንዲሆን ማድረግ ነው ዋናው አላማ። እና እኔ በዚህ እሳቤ በአማራ ክልል ሲያደብርና ዋዩ ቀድሞ ወደ ስራ የሚገባ ይመስለኛል፣ ትልቅ ፖቴንሻል ያለው ወረዳ ስለሆነ። በዞኑ ያለውን እምቅ አቅም ከመጠቀም አንጻር ያሉ የውሃ አማራጮችን በአግባቡ መጠቀምና ወደ ተግባር መቀየር ይገባል። በሲያደብርና ዋዩ ወረዳ በዛሬው እለትም በዞን ደረጃ የበጋ መስኖ ስንዴ ማስጀመሪያ መርሃ ግብር ተካሂዷል። ይህንን የውሃ አቅም በመጠቀም በዚህ አካባቢ ሰፊ ሄክታር መሬት ማልማት እንደሚቻል ነው የተነገረው። በገጠር የኮሪደር ልማት የግልና አካባቢያቸውን ጤና ከመጠበቅ ባሻገር ምርትና ምርታማነታቸውን በማሳደግ ተጠቃሚ መሆናቸውን በማዕከላዊ ኢትዮጵያ ክልል የስልጤና ሀላባ ዞን አርሶ አደሮች ተናገሩ። ተሞክሮውን በተመረጡ የገጠር ቀበሌዎች በማስፋት የአርሶ አደሩን ህይወት ለማሻሻል እየተሰራ መሆኑም ተገልጿል። በተለይም ሰለሞን ዝርዝር አላት። በጠቅላይ ሚኒስትር ዶክተር አብይ አህመድ እየተተገበሩ ከሚገኙ ሀገር አቀፍ ኢኒሽቲቭዎች አንዱ የሆነው የገጠር ኮሪደር ልማት በማዕከላዊ ኢትዮጵያ ክልል እንደ ስልጤና ሀላባ ባሉ ዞኖች እየተተገበረ ይገኛል። ይህም የአርሶ አደሩን የኑሮ ዘይቤ በማሻሻል ምርታማነታቸውን በማሳደግ ተጠቃሚ እንዳደረጋቸው በስልጤና ሀላባ ዞን የሚኖሩ አርሶ አደሮች ይናገራሉ። አሁን ኮሌደር ውጤት እዚህ ውስጥ አንድ ሺ ስድስት መቶ ካሪ ነው። በሱ ውስጥ ሙሉ ሙሉ ፍራፍሬ አለ። አልሐምዱሊላህ አልሚተን ወደ ሁለት መቶ ሺህ ይሆናል። በዚህ ውስጥ ያለ ፍራፍሬ ሁለት መቶ ሺህ እንደሚሆን ነው። በብር በገቢ በጣም ለውጥ አለ። በፊት የምንኖረው ጎጆ ቤት ነበር፣ ሳር ቤት ማለት ነው። ያው ሳር ቤት ማለት ደግሞ ከብቶቹም ሰውም ከልጆችም ሁሉም ነገር አንድ ቤት ውስጥ ያው እሳት ማገዶ እንጨት ምናምን የሚነደውም አንድ ቤት ውስጥ ነበር የሚኖረው። አሁን ግን ይኸው ለሁሉም ነገር ተለይቶለት ያው፣ ለጤናችንም ለብሉ ለብዙ ነገር በጣም ችግር ነበር። አሁን ግን ሁሉንም ነገር ቀርፏል ማለት ይቻላል። ጎመን አለ፣ ጥቅል ጎመን አለ፣ ጋሮ ጎመን አለ፣ ጉራጌ ጎመን አለ፣ ሽንኩርት አለ፣ ሎሚ አለ፣ ሁሉም ነገር አለ፣ ተክለናል። ስሩ ስሩ የተገኘ ነገር ሁሉም ተክለናል። ሙበራ ከማል የስልጤ ዞን ምክትል አስተዳዳሪና ግብርና መምሪያ ኃላፊ ናቸው። በዞኑ ሁሉ ባረግ ወረዳ ወረበሻ ማቀበሌ በጠቅላይ ሚኒስትር ጽህፈት ቤት የተገነቡ ሞዴል ቤቶችን መነሻ በማድረግ አንድ ሺህ የሚሆኑ ተጨማሪ ቤቶችን በገጠር ኮሪደር ልማት ለማልማት ዞኑ እንቅስቃሴ መጀመሩን ይገልጻሉ። ይሄ እንግዲህ በዞን ደረጃ አንድ ሺህ ቤቶችን ነው እንድንሰራ ፕላን አድርገን ቀደ ይዘን የገባ ነው። ይሄንንም ሊሰሩ የሚችሉ ግለሰቦችን ለይተናል። ይሄ የሚሰራባቸውን መንደሮችን ለይተናል። ስለዚህ በቅርብ ቀን ወደ ተግባር እንገባለን። ያ ብቻ አይደለም። ማሽኑ አልነበረም እዚህ ላይ እዚህ ሀገር ላይ ማሽኑን ገዝተን አስገብተናል። እንግዲህ በአካባቢ ባለ አፈር እና በሲሚንቶ ነው የሚሰራው። ዘጠኝ እጅ አፈርና አንድ እጅ ሲሚንቶ ተቀላቅሎ ብሎኬቱ ይሰራል። ከዛ በኋላ የፋብሪካ ምርት የሚፈልገው ነገር ቆርቆሮና ውስን ፌሮ ነው የሚሆነው፣ ማለት ስለዚህ፣ አብዛኛው ምርት እዚሁ አጠገባችን ያለ ስለሆነ ማህበራትን አደራጅተን ለመስራት ሙሉ ዝግጅት አድርገናል ማለት ነው። ስለዚህ በቅርብ ቀን የፕራይም ሚኒስትራችን የጀመሩትን ቤት ወደ ሁሉም በመርት በተመረጡ ቀበሌዎች ላይ ተግባራዊ ለማድረግ ዝርዝር እቅዳቀደን ገብተናል። ለምንሰራቸው መንደሮችም እንደዚ አስቀድመን መሰረተ ልማት እንዲዳረስም ፕላን አድርገን እየሰራ ነው የምንገኘው። አርሶ አደሮቹ በራሳቸው ቀይ ላይ ያዩትን ለውጥና ተጠቃሚነት ለጎረቤቶቻቸው በማሳየትም የልምድ ልውውጥ ለማድረግ ዝግጁ መሆናቸውን ተናግረዋል። ያው የግብርና ስራ ይኸው እንደሚታየው አለ ሁሉም ነገር ያው ጓሯችን ላይ ያው እንደሚታየው አትክልቶች፣ ብዙ አይነት አትክልቶች አሉ እና ለኑሮ ደግሞ እንደ ግብርና ዘርፍ ይኸው ከብትም ላም አለ፣ ዶሮዎች ምናምን አሉ በሱ ጥሩ ገቢ አለ። እንደ ቤትም አስቤዛ ብዙ ነገር ያው ገበያ የምንሄድበት የነበረው ሁኔታ ቤት ውስጥ ላይ መጠቀም ችለናል። መጀመሪያ ሌላ አረንጓዴን ነበረበት የነበረበት ለሰው የማይጠቅሙ ነበር ነበር። አሁን ለሰው የሚጠቅሙ ሁሉ ነገር አለ በዚህ በስላለ አሁን ደስተና ሆ ደስተኛ ሆነን እኛ ደግሞ በዚህ ተለውጦ አሁን ደግሞ ሁላችንም ለጎረቤታችን እያስበናለን። እኛም ደግሞ የአርሶ አደሩ ኑሮ የሚያሻሽለው ና በተመረጡ የገጠር ቀበሌዎች የሚተገበረው የኮሪደር ልማት ና ሞዴል ቤቶች ግንባታ የመሰረተ ልማቶችን የማሟላት ስራ ትኩረት ተሰጥቶት የሚሰራበት ጉዳይ መሆኑም ተገልጿል። በመጨረሻ አጫጭር ዜናዎችን ወደ እናንተ እናደርሳለን። መሰረት መግጫ ታቅርበዋለች። የፖለቲካ ፓርቲዎች ለሀገራዊ ምክክሩ ስኬት እያደረጉ ያሉትን አስተዋጽኦ አጠናክረው እንዲቀጥሉ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍናሪያ ጥሪ ያቀረቡ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ወይም ኢዜማ የሀገራዊ ምክክር አጀንዳዎቹን ለኮሚሽኑ አስረክቧል። አጀንዳዎቹን የፓርቲው መሪ ፕሮፌሰር ብርሃኑ ነጋ ና ሌሎች አመራሮች ለኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነሮች አስረክበዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍናሪያ ኮሚሽኑ ከፖለቲካ ፓርቲዎች የተለያዩ አጀንዳዎች መረከቡን አንስተዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ኮሚሽኑ ሲቋቋም ጀምሮ ሂደቱን እየደገፈ መሆኑንም አንስተዋል። ፓርቲው የተደራጀ አጀንዳ በማስረከቡ በኮሚሽኑ ስም ያመሰገኑት ዋና ኮሚሽነሩ አጀንዳዎቹ ለሀገራዊ ጉባኤው ጥቅም ላይ ይውላሉ ብለዋል። የምክክር ሂደቱን በተመለከተ ማብራሪያ የሰጡት ዋና ኮሚሽነሩ ሂደቱ እንዲሳካ የፓርቲዎች ትብብር በቀጣይ ጊዜያትም እንደሚያስፈልግ ገልጸዋል። የኢዜማ መሪ ፕሮፌሰር ብርሃኑ ነጋ በበኩላቸው ሀገራዊ ምክክሩ የኢትዮጵያን መሠረታዊ ችግሮች ለመፍታት ቁልፍ ጉዳይ መሆኑን ጠቅሰው ኢዜማ ኮሚሽኑ የሚያከናውናቸውን ተግባራት ለማገዝ ቁርጠኛ ነው ብለዋል። የሲቪል ምዝገባና የነዋሪዎች አገልግሎት አሰጣጥን ይበልጥ የሚያዘምን አዲስ የተቀናጀው የሲቪል ምዝገባና የነዋሪዎች አገልግሎት ዲጂታል ስርዓትን ማስጀመራቸውን ከንቲባ አዳነች አበቤ የገለጹ ከንቲባ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት በአዲስ አበባ በአገልግሎት አሰጣጥም እንደ ሌሎች የልማት ስራዎች ሁሉ መርታ ለማምጣት በትኩረት እየሰራ እንገኛለን ብለዋል። አዲሱ ሲስተም ባለጉዳዮች የሞባይል ስልካቸውን፣ የተለያዩ የቴክኖሎጂ አማራጮችን በመጠቀም በአካል ሳይገኙ ባሉበት ሆነው አገልግሎት እንዲያገኙ የሚያስችልና የግዴታ ፎርም መሙላትን የሚያስቀር ነው። በኢሚግሬሽን፣ በጤና፣ በፍርድ ቤት፣ በብሔራዊ መታወቂያና በሌሎች በተቋማት መካከል ቅንጅትና መናበብን የሚፈጥር እንደሆነም ከንቲባ ጠቁመዋል። የመታወቂያ አሰጣጥ ላይ ባለፋይሉ ባለቤት ይሁንታ ለማንም በእርሱ የቤት ቁጥር መታወቂያ እንዳይሰጥ መቆጣጠር የሚያስችልና ሌሎችን በርካታ ዝርዝር ቶችን ማጣመሩንም ነው የጠቆሙት። ስራ ላይ የዋለው የሲቪል ሬጅስትሬሽን ኤንድ ቫይታል ስታቲስቲክስ ዊዝ አይዲ ሲስተም ከዚህ ቀደም በወረቀት ይሰጡ የነበሩ የተለያዩ እንግልቶችን የሚያስቀር ብልሹ አሰራርን በመከላከልና ግልጽነትን በማምጣት ረገድ የተጀመረውን ሰፊ ስራ ይበልጡ ውጤታማ ያደርጋልን ብለዋል። ለፓንአፍሪካ ንቅናቄና ለአፍሪካ ሕብረት ምስረታ ጉልህ አበርክቶ ያደረጉ የአፍሪካ መሪዎች ልጆችና የልጅ ልጆች የአድዋ ድል መታሰቢያን ጎበኙ። በጉብኝታቸው አጠቃላይ በሙዚየሙ ባሉ ቅርሶች ዙሪያ ገለጻና ማብራሪያ ተደርጎላቸዋል። ጎብኚዎቹ በተጨማሪም የብሔራዊ ቤተ መንግስት የሳይንስ ሙዚየምና በከተማዋ እየተከናወኑ ያሉ የኮሪደር ልማት ስራዎችን እንደሚጎበኙ ይጠበቃል ሲል የዘገበው ይዜያ ነው። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለዕለቱ የተዘጋጁ ዜናዎች በተከታተላቸኋቸው መልኩ ተጠናቀዋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ጊዜ እንዲሆንላችሁ ተመኘን። ጤና ያስጥልን።